አሰላም አለይኩም ራህመቱላሂ ወበረካቱ ይቻና ቤተሰቦች የሚሆናችሁ ሰላም ናችሁ? ሰላማችሁ በትረፍ ይበድለኝ ሰላም ሰላም አላ ጠለ የቤት አዲስ ሆናችሁ ተራ ኮመንት በማለት አበረታቱ የንላቸኋለሁ ዛሬው እንግዲህ ሙልኪያ ነው የምሰራው። ሎኪያ በልጃጅ ማለት ነው። ዶሮውን አጥቤ ደንዳጥሬ በደንባሪጌ በዱቄት አፍስቼ አጥብቄ ስጨምርኩት ዙሪያ ሽንኩርት እና ባህራት የተለያዩ ባህራቶች ጨመርኩኝ እና አሁን አብሬ እያሽጉት ነው። እላቸዋለሁ፣ ሙልኪያ ነው የምሰራው። ያው ሙልኪያ በአንዳንድ ቦታ በጣጣ ድንች ይጨምራል፣ እዚህ ቤት ግን ድንች አይፈልጉም። ዚ በሙልኪያ ላይ ማለት ነው። እኔ እንደዚህ መሰራው ነው እላቸዋለሁ። እንደምታዩ እንደምትወዱት ተስፋ አደርጋለሁ እና

እና እናንተ ደግሞ ሲያበረታቱ መስራት እኮ እሰራለሁ ግን ስለማይታይ ብዬ በቃ ልሰራም የሱ ነው ማለቀው፣ እላችኋለሁ እና አበረታቱኝ፣ እላችኋለሁ። አሁን በደንብ አርጌ የበሰለ ነው ቲማቲም ብቻ ፈጭቼ ቲማቲም አረግበታለሁ። ሙልኪያ ያው ታውቃላችሁ እንደ ጎመን ነው፣ ይጠፍጣል። ዝም ብሎ ሾርባውንም ይሰራል። ትንሽ ይጎተታል ሾርባ ላይ ምናምን ብቻ ሲሰራ ማለት ነው እና በጣም ብቻ ይወድታል እነሱ ማለት ነው። እንደ ጎመን ብልብላ ሲተዉት ማለት ነው። ስጋው ደግሞ እዛ ቀን በስጋ ነበር የሰራሁት ግን አላሳየኋችሁም። ዛሬ ግን በዶሮ ነው የሚሰራው። እሺ ቤተሰብ የሙልኪያ ይሄ ነው እንዳያችሁ። ፍሪጅ ለቆ ቅድም ነበር ይመጣልኝ። እዚህ ጋር ደግሞ ቲማቲም ልታጫው ነው። ይሄ ስብስብ ይታጫዋል ማለት ነው። እዚህ ላይ ቲማቲም ልታጭ ነው። እዚህ ጋር ነጭ ሽንኩርት ወቄጫ ያዘጋጀሁት። ያለው ሌላ ብዙም ነገር አይዝም። ባሰለ ባህራቶች ነበረ ጨመርኳቸው ላይቸዋለሁ። ከደሮችን ነው ነው የሚጨምረው። ለማግኘት ፈጭቼ እጨምራለሁ። እንደምታዩት ስክሪኑን ፈጫዋለሁ ማለት ነው። አብረን እንመለከተዋለን። እንደምትረዱት ተስፋ አደርጋለሁ። እኔ ግን በጣም ያስቸግራል። ተጠናቀቃችሁ ማለት ነው፣ ወላሂ በጣም ነው የሚያስቸግረው። እሺ ቤተሰብ ብቻ በርበሬ ያዘጋጅበታለሁ ስለጫሽ ቤተሰቦቼ ውሃ ከለስኩት። ሙልኪያውን ጥዋት ዶሮውን እስከ ሲበስል ድረስ ብዬ ውሃ ከለስ ከልሸዋለሁ። አሁን ዶሮውን እንትን ሲል ማለት ነው፣ ሲበስል ትንሽ ያኔ ብዙ ሳይቦካ ሲሆን በልታ አድርጎ ሲበስል ሙልኪያውን እጨምራለሁ ማለት ነው። መሎኪያ ከጨመራችሁ በኋላ ብዙም አይቆይም። ተከፍቶ ብቻ አንድ ብቻ ማውጣት ነው። ምክንያቱም መሎኪያ የሞተ ነው። ብዙ እንደዚህ የሚያስቸግር ነገር አይደለም። እዚህ ጋር ደግሞ ኮሸሪ ሩዝ ልሰራ ነው። ሩዝ ኮሸነ ልሰራ ነው እላቸዋለሁ። ድስጤን ጥጄዋለሁ። ሽንኩርቴን ከትፌያለሁ። አሁን ሽንኩርቴን እጨምራለሁ እዚህ ጋር ዘይ ዘይቱን አለኝ። በዘይ ዘይቱን አለኝ ምግብ የሚሰራው እዚህ ጋር ዘይ ዘይቱን ትነሳረጋለች ዘይቱን አርጋቸው ብዙ እንትን ማለት የለበትም፣ ቶሎ ነው የሚቃጠለው። ሽንኩርታቸው መጨመር አለባቸው ማለት ነው። እሺ ቤተሰቦች ሽንኩርት ጠሚዛለሁ ቀላለዋለሁ

ጨው ብቻ ነው። ማርጅን ስላለው ጨው ትንሽ ነው የማደርገው። ማርጅን ስላለው ብዙ ብዙ ጨው አያስፈልገውም። በደንብ ግ መጠበስ አለበት። ሽንኩርት ተፍታጣው እንዳይወጣ በደንብ መሞት አለበት

ሙልኪያ ግን አሁን መጀመሪያውን ትንሽ ስጋ መብሰል አለበት። ከበሽታው ልነግራቸው አይችልም። ከረሮ ራሱ በጣም ነው የሚያምረው ከረሮ ራሱ ማለት ነው። አሁን በዚህ መልኩ ሽንኮቹ ቡኒ ይሆነዋል። አሁን ሩዜ ነጨምራለሁ። እሺ ቤተሰብ ግን በቁላላ ሩዙ ማለት ነው ጣም እንዲኖረው እሺ ቤተሰብ የሙልኪያውን ጨመርኩት አንተ መቸኝ ሰዎቹ ነበሩ አንተ መቸኝ ማለት እና ሙልኪያውን አሁን ጨመርኩት ትንሽ አረፋው እንትን ብሎ ሲበስል ትንሽ እየተመተክተክ ብቻ ነው የሚቀረው አወጣዋለሁ እንደምታዩት ማለት ነው እንደዚህ ነው እንትን ሳርሳ ምናምን ትማትም ሳርሳ ምናምን አይጨመርም። ትማትም ብቻ ነው የሚጨምሩት፣ እና ባህላቶች ማለት ነው እንዳያችሁት፣ እንዳማረበት ማለት ነው። አምሮበታል። ያው ትንሽ ተታክቶ ብቻ አወጣዋለሁ። አሁን ዘጋሁት። ሮዜን ደግሞ ያው በዚህ አይነት መልኩ ነው የሰራሁት፣ ነው እንዳያችሁት ማለት ነው። እንደምትወዱት ተስፋ አደርጋለሁ ሮዜን እንደዚህ ማለት ነው ውሃ መጠጥ ሲል አወጣዋለሁ ሰዎቹ ሲመጡብኝ ዘግ እንትን አልኩት አቋምኩት ማለት ነው አንዳንዴ ይገባሉ ዕቃ ምናምን ለመውሰድ እሺ ቤተሰቦቼ ያው እንግዲህ ያየ ነው ትንሽ እንትን ማለት አለበት የሆላቸው እንትኑ እንደዚህ ነው የሚጎታተው ማለት ነው። ይጎታታ ላይ የሙልኪያው ማለት ነው። በፊት ነው የዚህ ስለሆነ ያስጠላኝ ነበረ። ግን ስትበሉ ይጥማል ማለት ነው። በፊት ማለት ነው። ላይ እንዲህ ሳየው ይሄ ሾርባው ራሱ ሲሰሩት ይቀጥታ። ሾርባው ለብቻው ይሰራል ለብቻው ነው እምላችኋለሁ። ረመዳን ረመዳን በጣም አሪፍ ነው። ይጥማል። ብቻ አሰራሩ ነው እንጂ የሚጠይቀው በጣም ነው የሚጥመው ላይ በጣም እላችኋለሁ እና አሁን እዛ ቀን በስጋ ሰሪቼ ነበረ። ዛሬ ግን በዶሮ ነው የሰራሁት። በዶሮ ደግሞ የበለጠ ይወዱታል እዚህ ቤት ማለት ነው። በጣም ነው ደስ የሚላቸው። ሁላቸው ያለው ቤተሰቦች ያለቀለት ነው። እንደዚህ ነው እንትን የሚለው ብዙም ውሃ አይጨመርም። ከረሩም እንደዚህ ነው የሚወጣው። እንደምትወዱ ተስፋ አደረጋለሁ ቤተሰቦች። እንግዲህ ሶን ላይ ተረጋችሁ እናንተ ማበረታትን። ወላሂ ትቼው ነበረ መቅረጽ ምናምን ማለት ነው። በቃ ቪዲዮንም ስለማይታይ ስቅቅ ብዬ እየሰራሁ አልታየልኝም፣ ምን ያደርግልኛል ብዬ ቪዲዮን። አሁንም አይታይም ግን የሱ ልጆቶች የሆነ ብቻ ተስፋ አይቆረጥም በአላህ ማለት ነው። ተስፋ አንቆርጥም። እስከ መጨረሻ እንግዲህ እንታያለን ማለት ነው። ሮዜ ደግሞ ነው የበዚህ አይነት መልኩ እየበሰለች ነው። እናየዋለን ማለት ነው። ሮዜን ደግሞ እናየዋለን። ብስሚላ ይዋ እንሻአላህ ቆንጆ ነው አበሳሰሉ። የበሰለው ግን ትንሽዬ ውሃ አለበት፣ መንጠጥ አለበት፣ ውሃውን ማለት ነው። ያበሳሰሉ ግን ቆንጆ ነው። የበሰለው ግን የሚጠጥ ከለሩ ምናምን፣ ያው እንዳያችሁት እየዚህ ነው። ነጭም አይደለም፣ ብዙ እንትን አይደለም፣ መካከለኛ ነው ማለት ነው። እነሱ ይወዱታል እንደዚህ ስሰራው ማለት ነው። በብዛት ነው የሚወዱት። ደስ ይላችኋል ነው እንደዚህ መስራት። በጣም ነው የሚወዱት እና ምሳጫድሺ ያሉ አልሀምዱሊላ ለያቸው ለቤተሰዎች። እዚህ ቤት ሁለት አይነት ናምን ሶስት አይነት ምናምን አይሰራም ከተሰራ ወይ ዶሮ ወይ ሰማክ ወይ ደግሞ ስጋ እንጂ ይህ ሶስት አይነት አራት አይነት አምስት አይነት ናምን አይራአይሰራም። ልጆቹ ብቻ አንዳንዴ ሳሎነ ማይወዱዋሉ ሳሎነ ስለማይወዱ የነሱ ቱና ይሰጣል ምናምን ነው የምንሰራላቸው፣ እንጂ ሰዎቹ አንድ አይነት ነው። በዚህ ሶስት አይነት ሁለት አይነት ምናምን ምግብ ስሪ ብሎ አያስቸግሮኝም። በዚህ አይነት በጣም ደስ ይለኛል። አንድ አይነት በቃ የፈለጉትን አንድ ብቻ ነገር ነው የምታወጡት፣ ሌላ ነገር አታወጡ ምላቸዋለሁ። እንደምትወዱ ተስፋ አደርጋለሁ። ይሁን ዜን በዚህ አይነት አጠናቅቄዋለሁ ማለት ነው። ያው ዛሬ ቶሎ ስለጨረስኩኝ አሁን አይበሉ መሰለኝ ትንሽ ይቆያሉ መሰለኝ። ሰዎቹ ይበትልብኝ እንዲ ትድል ያደርገዋለሁ። ያው ሙልኪያውንም ሰው አድቆለታል። በቃ ጨርሽ የለት አለሆ መለኪያውን በዚህ አይነት ከረሪ በስለዋል። አሁን አጠፋዋለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። ከረሪ ሲበስል እንደዚህ ነው የሚያምሩበት። አያችሁት? የሀገራችን ጉረጌ ሀገር እውቀት የሚባል አለ፣ እሱን ይመስላል። እንደምትወዱት ተስፋ አደርጋለሁ። በጣም ነው ያማረበት። መሻላ ተባረካለህ ሲሆን ባያችሁት ማለት ነው። እና ቤተሰቦች አበረታቱ፣ ለእናንተም ሸላኪ ያደረጋችሁ ማለት ነው። እንደምትወዱ ተስፋ አደርጋለሁ። እኔም እስካሁን በእናንተ ብርታት ነው ያለሁት እና ቤተሰብ እንግዲህ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ ማለት ነው። በሌላ በአዲስ ደግሞ እስክንገናኝ መልካም ጊዜ መልካም ቀን ይላችሁ። ባይ ባይ።